በዛ ዓይነት እኮ አሰሚያቸው ሱዳን ቁጭ ብሎ የሚያወራውን መስማት የለብሽም። ኧረ አልሰማቸውም። ምን አባታቸው እሰማቸዋለሁ። የአንድ ቢዝነስ እንደሆነ ስራ እንደሆነ አላያኩትም። እና እዚህ ሀገር ሁሉም ሰው ሲመጣ ስለማያውቀው አለመስማት ሁሉም ሰው የያዘ ነገር ስለያዘው ነው እዚህ ጋር ቁጭ የሚል እንጂ ጨዋታም እኮ ይሰለቻል ከሆነ ሰዓት በኋላ። ግን ደግሞ ለሱ የሚሳነው ነገር የለም። መቸኮል አያስፈልግም። ጊዜ አለው ለሁሉ ብዬ ያው እንደሱ እንደሱ እንጂ ምንድን ነው የምን ፍላወር ነው? ቴንክ ዩ ቴንክ ዩ የድሮ ጊፍተራችን እናውሮ አፈርዬ ካሜራ ሽንክፈችው እንጂ ቡና ወረደ። በቀደም የጠጣው ነኝ ቡና ጋይስ እዛ ሰርግ ቤት አልነበረም እንዲ? ቡና ቴንክዩ የኔ ፍቅር ቴንክዩ ቴንክዩ አረ ወፍ ቴንክዩ ብዬ በቃሽ። ወይ ዞይ ቦሌ እንዴት ናቸው? አካውንት ተዘግቶብሽ ነው ነው ሌላ አዲስ ነው? አዎ የድሮው ተዘግቷል፣ ይሄ አዲስ ነው። የሆነ ቪዲዮ ከጆኒ ጋር የሆነ ልጅ ሲሰዳደብ አይቼ ነበር። መቼ ኮመንት ላይ ስታለቅሱ አይቻችኋለሁ። አንደኛ ብዙዎቻችሁ አንደኛ ፖሎ እንደዚህ አይነት ሰውም አይደለም ፍርዬ፣ ሽኖ ስታቂዋለሽ አይደለም ፖሎ ጨዋን ምንም የለበት እንደዚህ አይነት ስድድብ፣ እራሳችሁ በዚሁ በዛ መጣችሁ ድራማ የፈለጋችሁ ሰዎች ነው እንደዚህ የምታደርግ እንጂ ማነህስ ገብተ ስለእኔ ድፌ እንደምታደርግ እከካ በዛ ላይ ማርያም ነው የምላችሁ እንደዚህ አይነት ነገር የሚያደርግ ነገርም አይደለም ፖሎዬ። ግን አንድ ሰው ዝም ብሎ ድራማ የፈለገ ሰው ገብቶ እንደዛ የምትናገር አንተ ማነህ? ስለ እኔ ድፌንድ ልታደርግ የገባህ ከካ ማንም ድፌንድ የሚያደርግልኝ ሰውም አልፈልግም። እኔ ፖሎዬም እንደዚህ አይነት ፐርሶናሊቲም የለውም ጨራሽም። ጋይስ የመሰላችሁ ሰዎች እንደዚህ ማንም እኔም አላደርግም እንደዛም፣ ጋይስ እና ምንም ሳታውቁ ገብታችሁ አትንዘባዘቡ። ለማለት ያክል ነው። ቴንኪ ቤርማች። ዝም ብለው የራሳቸው ድራማ ወይ አቴንሽን የፈለጉ ሰዎች ናቸው። እዛ ጋር ገብቶ እንደዛ ይሳደብ ስነስርዓት የሌለ ተዋና ወንድ ልጅ ትላም ብለ የምትሳደብ እከካ ጥፍራም ቆሻሻ በዛ ላይ በዛ ላይ ገብታችሁ ስላልተፈለጋችሁት ነገር ድራማ የምትፈልጉ ሰዎች ናችሁ፣ እንደዚህ የምታደርገው ወይ ደግሞ አናገራችሁ ልታናገሩ ፈልጋችሁ ይሆናል እንጂ። ለነገሩ ጆኒ ሂኖስ እኔ እንደዚህ አይነት ነገር ምንትን እንደማልል ፖሎዬም አያረግም። እንደዚህ አይነት ነገር የሚያረግ ሰውም አይደለም። ጭራሽ ዝም ብሎ አንድ ሰው ድራማ ፈልጎ ነው እዛ ላይ በላይ ገብቶ እንደዛ ሚያረግ ካፉ ራሱ የሚያወጣው ቃላት ሲያስጠላ ቆሻሻ አይቼው ነው ቅድም። ቪዲዮ ሸር አድርጋችሁ ጋይስ ና ፕሊስ። እኔ ድራማ አምታይ በባርኮን ቆይ ገንጥሎ ነው አሁን። ማን ይችላቸዋል? እንዴ አድገ አልጭራሽ ባርኮንማ፣ እናትዬ ባርኮንማ አደገች እኮ። እኔ አንዳንዴ ባርኮን ነው እንዴ እንደዚህ የምታወራው? ላለሁ ይህ አልኮል በጣም ፈጠንብኝ። ኔ አዎ፣ ዝም ብያቸው ሊያነካኩ ሊያነካኩ ሳይሆን አንደኛ ኔም እንደዚህ አይነት ፐርሰናሊቲ የለኝም። ላይ ከወለድኩት ጋር በእንደዚህ አይነት መጠን ለመሳፈጥ ሲቀጥል ደግሞ ፖሎዬ ደግሞ በጣም ስርዓት ያለው ልጅ ነው። ጋይስ ማርያም ነው የምላችሁ፣ ያው እርስ በርስ ለራሳችን እንትን ልንል እንችላለን እንጂ እንደዚህ ሚዲያ ላይ ወጥቶ ምናምን እንደዚህ ሚልም አይደለም። ይኖስ ኤብሪባዲ ዝም ብለው ራሳችሁ ድራማ የፈለጋችሁ ላይክ የፈለጋችሁ ማለት ዝም ብሎ ሪኩዌስት ልኮ ድራማ የፈለገ ሰው ነው እንደዛም ያወራው እና ፕሊስ በቃ ሊቭ አላውን ጋይስ እንዴ ለምን የራሳችሁን ላይፍ አትኖሩም? ለምን ስለኔ ታነሱበታላችሁ? ገብታችሁ ቲክታክ ላይ እንደ በቃ ወሬቨር ሂዋንት ማድረግ ይችላል። የፈለገውን ነገር ለምን ትጽፉበታላችሁ? እየሄዳችሁስ። ማርያምን አንዳንዴ እኮ በጣም እኮ ነው የሚያናድድ። ፍሪ በጣም እንደ ሰው ፈልጎ ለተለያየው ለምን ደስ ታደርጋላችሁ? ጋይ፣ ለምን ሰው እንዲበጣበጥ ታደርጋላችሁ? እኛ ራሳችን ኢች አዘር በቃ አንደርስታንድ ተደራርገናል። ሰዎች አልተግባቡም ይለያያሉ። ያያሉ ሰዎች አልተግባቡም ይለያያሉ። የሰው ልጅ ሲሰራ አንዳንድ ሰው ይደክመውና ላይ በላይ ሊጫወት ሊመጣ ይችላል። አሁን እኔ የሆነ ሰዓት ይደክመኝና እገባለሁ፣ ግን እኔ የሚያስጠላኝ ድራማ ነው እንጂ ሰዎች እኮ ገብተው ሊጫወቱ ይችላሉ። ለምን ድራማ ትፈልጋላችሁ ነው? በቃ አጻፉበት እኔ እና እሱ በቃ ተለያይተናል። በቃ አይ ካደም የልጆች ያባት ነው፣ የልጆቹ እናት ነኝ። በቃ እኔ ራሴ ላይፍ አለኝ፣ እሱም ደግሞ ይቀጥላል ላይፉ። ገብታችሁ ግን አዛኝ ይመስላችሁ ኮመንት ላይ ምጽፉ ድራማ በቃ ስለምትፈልጉ ነው። ላይክ ሂዝ ጀስት ኪፕ ጎይን ማውራት እንዲያወራ ፈልጋችሁ ነው እንጂ እውነት ኬር አርጋችሁም አይደለም ስለ እኔም ወይም ስለሱም ወይም ስለሌላ ሰው። በቃ እንዴ ሰው ልጅ ይለያያል። ለምን ጋይስ ስታርት ታደርጋላችሁ አንድ ነገር ላይ እኛ ብቻ ነው እንደ የተለያየ ነው። እዚህ ሚዲያ ላይ እናንተ ባታነሱ እኮ ድራማም አይመጣም እዚህ ሊቢያ እንት ሊቢያ ላይ አልኩ፣ ሊቢያ ላይቭ ላይ እና ድራማ አትፈልጉ፣ በቃ አትረሱንም እንዴ? እኛ እኮ አሁን ሁለት ዓመት ምናምን ሊያልፈነ ነው ጋይስ በአይን እንኳን ካልተያየ እርሱም፣ እንዲስ እኔ እንኳን ያን ያ እንትኑ ላይክ ይህን ያህል አሳልፈናል፣ እንዴህ ብዬ ላይክ ብዙ እንትን ሪፒት ማድረገው ነገር የለኝም። በቃ ተውት፣ አትጻፉት፣ ቢኮዝ እናንተ ካልጻፋችሁ ድራማ አይመጣም። ማንኛውም ሰው ንኪ ሰው ነው እኮ ተናግሮ የሚያናገር ጋር ኪፕ ጋይን በቃ ጥያቄ እንደዚህ ና። አንዳንዴ ትክክል ነው እኮ አንድ ሰው ጥሩ ነገር ሲያወራ ፍቅር አለብህ ወይ ፍቅር አለብሽ። ወጦ ደግሞ እናችን እንደምታዩት እንግዲህ አንዳንድ ሰው እንደሚበሻሸቀው እንደሚበሸቃቀጠው፣ እንደዚህ አይነት ስድብ ሰው ሲሰዳደብ ደግሞ ወይ ሲንቃት እኮ ወይ ስትንቀው እኮ እንደዚህ አድርጋ ዋረደችው። እንዲህ እኮ ተዋረደች። ላይክ ምንድን ነው ላይክ ዋድዩ ዋንት ጋይስ። በጥሩም አልተቻለም፣ በመጥፎም አልተቻለም። ለምን ሰውን ፑሽ ታደርጋላችሁ? ሌላ ነገር ላይ ነው። ለምን በሰላም ተለያዩ ነው ጋይስ ና ግድ እኮ እንደዚህ እንደ ለምን ፑሽ ታደርጋላችሁ ሰው ጥሎት የሄደውን ላይፍ ሌላ ነገር እንዲያደርግ ምናምን እንዴ፣ እረፉ እንጂ ጋይስ። አንዳንዴ ማመዛዘን የሚባል ነገር አለ። ሰው ለምን ታበሽቃላችሁ እየገባችሁ ጋይስ። አምሲረስ እኔ በሰላምም ስለተለያዩ ደስ ነው የሚለኝ። አም ፕራውድ በቃ። ለፈጣሪ ያ ሰው እንዲናደድ ወይ ሌላ ነገር እንትን እንዲ ለምን ታደርጋላችሁ ጋይስ። አታርጉ በቃ። ሰው ፈልጎ ከተለያየ እናንተ ምን ባይ ናችሁ? ቶሎዬም ማንም የልከው ሰውም የለም። እኔ የምልከው እንደዚህ ማድረገው እኔ ጭራሽ አይካን እሱም ጭራሽ የሚያስበው ነገር የለም። ማንም ስለ ማንም ድፌ እንደማድረግም አይችልም። ማን ስለኔ እኔ ገብተ ድፌ እንደምታደረግ እከካ፣ በዛ መጠን ወንድ ልጅ የተሳደፍ ቆሻሻ ካፉ ራሱ የሚያወጣው ሲያስጠላ እና ማንም አባሪም አጋዥም አልፈልግም። ማንም ማንንም አይልክም። እናንተም ኮመንት ላይ ስታለቅሱ አይቻችኋለሁ። የምታውቁት አንድም ነገር የለም። ዝም ብሎ ድራማ የፈለገች ሴት ወይ ዝም ብላ የሆነ ወንድ ልካ ይሆናል፣ ወይ ደግሞ ዝም ብሎ ድራማ የፈለገ ሰው ያ። አሁን እኮ ኮሜዲው በዝቷል። ተዋናይ ማን እንደሆነ ያልታውቃል። ባርኮና ማን ካኒስታ ፕሊስ ሀይ። ሙቀቱ ራሱ ሊያሳብዳቸው ነው እነሱ አንድ ሰው ዝም ብሎ ድራማ የፈለገች ሴትም እኮ እንደዛ ታደርጋለች ጋይስ ትልክና ልክ እንደዚህ አይነት ነገር እኔ ከድራማ አስወጡኝ፣ እኔንም እኔን መሳይ ሰውም አስወጡ ጋይስ። እኔ ኖ ታይም ፎር ዲስ ቦልሽት ጋይስ። ጨራሽ ደግሞ ከልጆች ያባት እኔ እንደዛም አላረግም እሱም አያረግም። ትዝም አይ ነው ጨራሽ ሆሉ እና ስታፕ ጋይስ። በቃ ድራማ ትፈልጉ እኛ ተፈላልገን ነው በሰላም የተለያየ ነው። ሰውን የለለ ሌብል አትውሰዱ። ሰው ለምን ሰራ? ሰው ለምን ተጋሉ? አልተለያየም። ሰው ለምን እንደዚህ በቃ እንደዛ የምትፈልጉ አንዳንዶቻችሁ ሳያችሁ፣ እኔ ደግሞ ሌላ ሌላ ደረጃ ተዳርሰው ከተለያዩ ሰዎች እኔ አም ግላንድ በሰላም መለያየቴ በቃ ዳስ ላይክ ቴንክስ ጋር ነው። ምን ስለ ልጆች ለምን በቃ አጻፉ፣ ሲገባ አጻፉበት፣ በቃ አጻፉብኛል፣ አጻፉበት። እኔ ና ያንሳ እንጂ እንደፈለገ መሆን ይችላል። እንደ መብቱ ነው። እኔ እንደፈለኩ አይደል እንደ እዚህ ጋር መሆን እንደፈለኩ እየሆንክ እኮ ነው እዚህ ሳይሆን አትጻፉ። ኮመንት ላይ ነው ያልኩ። እኔ አነሳኝ አላልኩም። ጆሮአችሁ ተደፍኗል እንዴ? ጋይ ማወራው ፍሪ ገብቶሻል ማወራው አው እነሱን ናትንስ ትያቸዋለሽ። እሱ ጋር ያገናኙታል። አ አትጻፉ። ኮመንት ላይ ነው እኔ አሁን ገብቼ እሱ ጋር እናወራለን፣ ግን ስላንቻለ አላወራውም። ምን ይገም ነው ወይም ምናምን ነው የምንጫወተው። ዳስ በቃ እንዴ የሚገባ ይጫወት። አታወሩ ስለኔ ነው በቃ ነ ኮመንት ላይ አሁን እዛ የሆነ የበሰበሰ ሰውዬ ገብቶ እንደዛ ሲሳደብ ፖሎ ነው ምናምን ይላሉ። ፖሎ እንደዚያ አያደርግም፣ ጋይስ ኧረ ፖሎ ጨዋ ነው። እንዲ በጣም ጨዋ ወልዶ ጨዋ ያሳደገው ነው ጋይስ። ፖሎ አለ እንዴ ራሱ ሲጀምር ቲክቶክ ላይ። እኔ እኮ አላውቅም እንዳው ነው። አይ ልኮት ነው እሚልክ ወንድና ማይልክ ወንድ አታውቁ በዛ ላይ በጣም ያስቀኝ ማለት ነው። ማጆሪቲ ሳወራ አንድ ሰው ስለ አንድ ሴት ጥሩ ነገር ካወራ ዳሚስ ፍቅር አለበት ማለት ነው፣ ወይስ አንድ ሴት ስለ አንድ ወንድ ጥሩ ነገር ካወራች ፍቅር አለባት ማለት ነው። አይደለም እኮ ጋይስ፣ በቃ ሰው ያሳለፈውን ላይፍ ሊያወራ ይችላል። ግን ለምን በድስርስፔክት ሰው እንዲለያይ እና ሌላ ደረጃ እንዲደርስ ትፈልጋላችሁ ነው ጥያቄ። አንተ ጃዊ ሰው ጦሴን ይዘ ጠፋ። ከዚህ እከክ ፍሬን አትመኝ፣ ማሚ ይልሻል። እየመከረች ነው ጃዊሳ፣ ዝም ብሎ ተፋታት ፍርዬን። ጃዊሳ በአጠቃላይ በቃ ድራማ ወዳች ኡ እቺ ሴፕቴምበር ደርሳኔማ፣ ወይ ልጅ ትምህርት ቤት ገብቶልኝ እንደው ስለማን እንደምታወሩ የዛን ቀን ልናያችሁ። ከስንት አንዴ ነው የምናያችሁ። የዛን ቀን እኔ ወሬም አልወድም። እንግዲህ ግሩፕ እየተሰራ ወሬ ምናምን ታያላችሁ በየላዩ ከዛ አይደለም እኔ ጋይስ እኔ ያለኝ ማይ ላይፍ የራሴ በቃ ለራሴ ሰላም ካለኝ ስለሰው የማወራ ሰውም አይደለሁም። መጣችሁ ስትጽፉ ነው እኔ መልስ የምሰጣችሁ እንጂ ስለሰው ጭንቅ የማይለኝ ሴት ነኝ እኔ። በቃ የምትወዱኝ ከሆነ እውነታውን እኔ የምትወዱ ሰዎች።